አመሰግናለሁ ብሩክ አንተም እንደገለጽከው እንግዲህ ለዘጠና ላለፉት ዘጠና ዓመታት አገልግሎት ሲሰጥ የነበረው የዘውዲቱ መታሰቢያ ሆስፒታል ዛሬ የማስፋፊያ ስራውን አጠናቆ ተመርቆ ለአገልግሎት ክፍት ሆኗል። በዚህ የምረቃ ስነ ስርዓት ላይ የአዲስ አበባ ከንቲባ የአዲስ አበባ ከተማ ከንቲባ አዳነች አበቤን ጨምሮ የጤና ሚኒስትር ዶክተር መቅደስ ዳባን እና ሌሎች ከፍተኛ የመንግስት የስራ ኃላፊዎች እንደዚሁም በጤናው ዘርፍ ላይ ያሉ ባለሙያዎች በተገኙበት ነው ይህ የምረቃ ስነ ስርዓት የተከናወነው ። እንደሚታወቀው ይህ የዘውዲቱ መታሰቢያ ሆስፒታል በአዲስ አበባና ከአዲስ አበባ ውጪ ላሉ ታማ ህሙማን ተገልጋዮች አገልግሎት ሲሰጥ ላለፉት በርካታ ዓመታት እንደቆየ ይታወቃል። ነገር ግን አገልግሎቱን ሲሰጥ በጣም በውስን የሆኑ ውስንነቶች ነበሩበት። ለምሳሌ የመኝታ ክፍሎች በጣም ውስን ናቸው። የጽኑ ታማሚ ክፍሎችም እንደዚሁ በጣም ውስን ናቸው። ሌሎች በአገልግሎት የመደራጀት ውስንነት ይታይበት ነበር። ይህንን ለመቅረፍ ባለፉት ሰባት ዓመታት መንግስት ለጤናው ዘርፍ በሰጠው ከፍተኛ ትኩረት ሰፋፊ የሆኑ ማሻሻዮች ሲደረጉ ነበር። የጤና ፖሊሲን ከማሻሻል ጀምሮ ይህ የዘውዲቱ መታሰቢያ ሆስፒታልም ይህንን ከግምት ውስጥ ባስገባ መልኩ ነው እንግዲህ የማስፋፊያ ስራው ተጠናቆ ዛሬ ለአገልግሎት ክፍት የሆነው። ለምሳሌ ከተሻሻሉ አገልግሎቶች መካከል የኦክሲጂን ከዚህ በፊት በጣም እጥረት ያጋጥም ነበረ። ሁሉም በዚህ ችግር ይሰቃዩ ነበረ። በሲሊንደር ኦክሲጂኖች እየተሞሉ ለተለያዩ ጉዳቶችም የመዳረግ ሁኔታዎች ነበሩ። አሁን ግን እስከ ጽኑ ህሙማን ድረስ ኦክሲጅንን ማቅረብ የሚያስችል ለዘውዲቱ ሆስፒታልም ከዘውዲቱ ሆስፒታል ውጭ ያሉ የሕክምና ተቋማት ኦክሲጅንን ማቅረብ የሚያስችልበትን አቅም ማግኘቱ ተመላክቷል። ሌሎች ሰፋፊ የሆኑ ለጤናው ዘርፍ የሚያስፈልጉ ለህሙማን ለማከም እንደዚሁም ለአስታማሚዎችም ጭምር ለጤና ባለሙያዎችም ጭምር አገልግሎቱን ሊያሳልጡ የሚችሉ ሰፋፊ የሆኑ ግብአቶች የተሟሉለት ሰፊ የሆነ የግንባታ ነው እየተከናወነው። ይሄ የጤና ፖሊሲ እንግዲህ ክብርት ከንቲባ አዳነች አቤቤም እንዳሉት መንግስት ለዚህ ዘርፍ በሰጠው ልዩ ትኩረት ሁሉን አቀፍ አካታች የሆነ አገልግሎት ለመስጠት መንግስት በትኩረት እየሰራ ይገኛል ብለዋል። የጤና ሚኒስትሯም ዶክተር መቅደስ ዳባ በዚህ ወቅት እንደገለጹት እንግዲህ መንግስት ከኮሪደር ልማት ጀምሮ ሰፋፊ የሆኑ ስራዎችን እየሰራ መሆኑን ገልጸዋል። ይህም የጤናውን በጤናው ዘርፍ ላይ ሰዎች እንዳይታመሙ ጤና በጤና እንዲቆዩ በሽታን ለመከላከል የሚሰራው ስራ እጅግ ውጤታማ እየሆነ መጥቷል ብለዋል። ነገር ግን በሽታን መከላከል ብቻ ሳይሆን አክሙ ማዳንንም በሚያስችል ሁኔታ ሰፋፊ የሆኑ በጤናው ዘርፍ ላይ አገልግሎት በማሻሻል ልህቀት በማምጣት ለውጥ ማምጣት የሚያስችሉ ሰፋፊ ስራዎችም እንደዚሁ መከናወናቸውን ጠቅሰዋል። ከነዚህ ስራዎች መካከል አንዱ የሆነው ለረዥም ዓመታት በጣም በውስንነት አገልግሎት ሲሰጥ የነበረውን ይህንን የዘውዲቱ መታሰቢያ ሆስፒታል አገልግሎቱን በባላቅና በማሻሻል ሰፋፊ የሆኑ አገልግሎቶችን በአዲስ አበባም ከአዲስ አበባም ውጭ ላሉ ህሙማን ወይንም አገልግሎቱን ፈላጊዎች በሪፈራል ለሚመጡ ታካሚዎችም ጭምር አገልግሎት ሊሰጥ በሚችል ሁኔታ ዘመናዊ አልጋዎች፣ የመታከሚያ መተኛ አልጋዎችና ሌሎችም ሰፋፊ የሆኑ ግብዓቶች ተሟልተውለት ነው። እንግዲህ አገልግሎት እየሰጠ የሚገኘው በ17 ዋና ዋና ንዑስ አገልግሎቶች እየሰጠ የሚገኘው ይህ የዘውዲቱ መታሰቢያ ሆስፒታል ዛሬ የምረቃት ስነ ስርዓቱ ተከናውኖ እንግዲህ ለአገልግሎት ክፍት መሆኑ ነው የታወቀው። ብሩክ ለጊዜ ያለ መረጃ ይመስላል።